ቤተሰብ እንችላለን፣ እንችላለን። እኛ የሩታ እህቶች እንችላለን፣ እንችላለን። ለሩታዬ ማለት ነው ሁሉም ነገር ያንስባታል። እኔ ይበልጣል እያልኩኝ አደለም። በጣም ደስ ብሎኛል። በግ የተመኛችሁ ሰዎች በጎች እንዴት ናችሁ? ደህና ናችሁ ወይ? አው እንደዚህ ነው። አብርሃም ታደሰ አሁን ለውጣለሁ። እንደዚህ ነው። ጥሩ ነው ግን አበባው ማለት ነው። አብርሃም ደግሞ ታውቃለህ፣ አበባ ደግሞ ኦሪጂናል ግዛልን የሀያ ሺህ ብር አሁንማ የአብርሃም አናት ላይ ወጣሽ እንዳትሉኝ ማለት ነው። ለሩታ ኦሪጂናል አበባ ሲሰጣት አላየው ገባቸው አይደለ? ስለዚህ እነዚህ እንዳለ ፌኮች ናቸው እንትን የሚሰራ ማለት ነው። ስለዚህ ትልቁ አበባ አለ አይደለ? ልክ ለአራስ የሚሰጡት ትልቁ አበባ አለ፣ ልክ ከአራስነት ስትወጣ የሚሰጣት። አሁን እኔ እንትን ባይሰጣትን ችግር የለውም። እኔ ወርቅ ስለተሰጠ ደስ ብሎኛል። ደስ ብሎኛል። እንደዚህ ነን። እንዲህ በጎች ሰሙን ሰርፕራይዝ አብዝተናል እናቃለን ግን ደግሞ ያው ሰርፕራይዝ ለመልካም ነው ደስ የሚል ነገር ነው መጥፎ ነገርም አይደለም እና ያ ያ ነገሩን ሳስበው ደግሞ ደስ ይለኛል አዎ ለጥሩ ሰው እኮ ጥሩ ነገር ስለሚገባው ለሩታ ደግሞ ከዚህ በላይ ይገባታል የኔ እህት ማለት ነው ሩታዬ ማለት ነው እኛ እህቶችሽ እንደዚህ ጥሩ ጥሩ ነገር ነው የምንመኘው በጎች አሉ በግ የተመኙ ማለት ነው ዶሮ የተመኙ አሉ መሬት የተመኙ መሬት ነው ምንድን ነው ቤት ራሱ የተመኙ አሉ ቤት ያው ጥሩ ነው ግን ገና ወርቅ ለእግሯ ወርቅ ያስፈልጋል። አብርሃም አሁን ደግሞ ለእግሯ ወርቅ፣ ለእጇ ከዚህ በኋላ ቀለበት ሰሆን እንድታረግላት ምንፈልገው አውልቃ አለች አይደለ ዳይመንድ እግዝላት ምክር አምስት ሺ ድርሃም ነው በዚህ ሀገር የቀለበት ማለት ነው። ወርቅ እኛ ራሱ መግዛት ምንችል ነው። ስለዚህ አምስት ሺ ድርሃም ማለት ደግሞ በኢትዮጵያ በጣም ሲምፕል ናት። ሁለት ሶስት መቶ ሺ ነ ሶስት መቶ ሺ አደለ ሁለት መቶ ወይም ደግሞ ሁለት መቶ አምሳ ሺ ነው ስለዚህ በጣም ትንሽ ነው። አብርሽ ዳይመንድ ለእጇ እንፈልጋለን አሁን

ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም። እኛ ስንሰራ ነው እግዚአብሔር ደግሞ ከእኛ ላይ የሚጨምረው ማለት ነውና።

ሩታዬ እንግዲህ ወርቅ አይደለም ብዬ ማለት ነው። በደንብ ለማየት ጓጉቼ ነበረ እና ወርቅ ነው። ለእጇ ለአንገቷም እንደዚህ ነው። እሺ እንደዚህ ነው። ጥሩ ነገር ተመኙ፣ ጥሩ ነገር ተመኙ። እናንተ በጎች ማለት ነው በግ የምትመኙ ማለት ነው የአስር ሺህ ብር በግ የምትመኙ ማለት በግ ስለሆናችሁ ለነገሩ ማለት እንደዚህ ነው። ያሁን ነው ማርያምን ለሩት ተኮ ወርቅ ያንሳታል። የአንገት ወርቅ ያንሳታል። እንዲሁም እኔ ያልኩት ማለት ነው። ግን እኔ ስንት ነበረ ያልኩት ማለት የጻፍኩት አንድ ሚሊዮን የአንድ ሚሊዮን ወርቅ ነው ያልኩት። አዎ የአንድ ሚሊዮን ነው የአምስት መቶ ሺህ ነው ብቻ እንደዛ ነው ያልኩት። ና ወርቅ ያንሳታል እኔ የፈለግኩት እንደውም ወርቅ ለሩታም እየት ተቃላችሁ። የትግሬ ወርቅ አለ አይደለ? ሙሉ የግንባሯ፣ የእጇ፣ የጣቷ እንዳለ ሙሉ ነበረ የፈለግኩት ማለት ነው። ግን ይሄ ራሱ በቂ ነው፣ ይበቃታል። ደስ ብሎኛል። የሆነ ለመናገር ግን ለሩታዬ ይሄም ሲያንሳት ነው። በወርቅ ራሱ በወርቅ ብትን ተነጥፎላት ራሱ ብተኛ ማለት ነው። ብዙ ሰውን ያሳደገች ለዚህ ያበቃች ጀግና ሴት ናት። የሆነ ለመናገር እኔ ስራቸውን እየወደድኩ አደለም ማለት ስራቸው የሚሰሩ ስራ ስራ ራሱ ሰርቶ እንደዚህ ተሰድቦም እንደዚህ ሆኖም እንደዚህ ለቁም ነገር መብቃታቸው ራሱ ደስ ይለኛል ገባቸው አደለ መኪና መግዛታቸው እንደዚህ ወርቅ ገዝቶ ሚስቱን ማስደሰት በሚሰሩ ቢሰደቡም ሰርቶ ግን እየተለወጡ ነው ገባቸው አደለ በሱ በሱ ደስ ይለኛል ስራቸውን ግን ይሄ ዝሙት ምናምን አልደግፍም ይሄ ነገሩ ማለት ነው ምንም አይነት ትምህርት ስለሌለው ማለት ነው ግን የሆነ ለመናገር ሩታ በጣም ብዙ ሰውን አሳድጋለች ብዙ ሰውን ከስደት አትርፋለች፣ ብዙ ሰውን ማለት ነው። አብርሃምና ሩታ እኔ የእነሱን መልካም ጎን ሳውራም መጥፎ ጎን ወይም ደግሞ መልካም ጎናቸውን ጥያ አይደለም ገባቸው አይደለም። መጥፎ ጎናቸውን ማውራ ማለት ነው። መልካም ጎን እንዳላቸውም ግን መጥፎ ጎንም አላቸው። ግን ኢቭን መልካም ጎኑን አብዝቼ ማውራት ይችላለሁ። ግን በሚሰሩት ስራ ደግሞ በጣም ነው የምናደደው፣ እኔ ማለት ነው ገባቸው አይደለም። ምክንያቱም ያው ግን እነሱን ደግሞ ምንድው ታውቃላቸው እኛ የምንፈልገውን ነገር ነው እነሱ ራሱ የሚሰሩት ምክንያቱም ይሄ ሰሞን እዩት ሃይሚና ሩታ ሃይሚና ብሩክ የሚሰሩት አሁን ፕራንክ ምናምን እየሰሩ ነው። ግን የሆነ ሲጣሉ ነው እንጂ ሰው ጓጉቶ የሚሰራው ኢቭን እንኳን እኛ ማለት ነው የና ሃይሚን ፎቶ ምናምን እንደዚህ ሲጣሉ ስንሰራ ግር ብለው ነው ለወሬ ነው። ግን እንደዚህ ፕራንክ የሆነ ነገር ግን ሲሰሩ ስንሰራ ግን አያዩም ጭራሽ ማለት ነው። እነሱንም አያዩም፣ ላይክ አያደርጉም፣ እኛንም አያዩ እና አብርሃምን ደግሞ እንደዚህ ፕራንክ ምናምን የሆነ ነገር እነሱ ሲጀምር የሆነ ነገር ቢሰሩም ይታይላቸዋል ብዙም ባይሆን ማለት ነው ግን እንደዚህ አይነት አላደለ በቃ ሲጣሉ ሌላ ሴት ይዞ ሲመጣ ምናምን ነው ገና በቃ ዩቱባቸው ራሱ ኦዲየንስ ራሱ የሚያዩ ማለት ግን ሌላ ነገር ሲሆን ላይክ ራሱ አያደርጉም በቃ እነሱ ሰው የሚፈልገው ነው የሚያደርጉት ወርቅ ነው ግምት ላይ ጎበዝ ነች ስለተባለን ገምቼ የዚህ ወርቅ ዋጋ የዚህ ነው ይህ ሁለት መቶ ሁለት መቶ ስ የአንገቷ ማለት ነው እኔ ልገምት፣ የአንገቷ ቢያንስ ስንት መሰላችሁ? ሶስት መቶ ምክንያቱም አስር ግራም ከሆነ ሶስት መቶ እኔ በቅርቡ ስለገዛው ማለት ነው ሶስት መቶ ድራ ሶስት መቶ ሺ እኔ አስር ግራም አይደል የሚገዛው ዘጠኝ ግራም ነው፣ ግን አስር ግራም ከሆነ ሶስት መቶ ሺ የእጅ ደግሞ የእጅ ደግሞ ያው አምባሩ እንትን ነው ወፍራም ስለሆነ ስንት መሰላችሁ? መቶ ሀምሳ ሺህ ነው። ግን ይሄ አበሻ ስንሰል ስለሆነ ትልቅ ነው የሚመስላችሁ እንጂ ግራሙ ብዙም አይደለም። ገባችሁ? በጣም ትልቅ ይመስላል ግን ግራሙ ትንሽ ነው። የሚያነሳው መስቀሉ ሊሆን ይችላል የሚያነሳው ማለት ነው እና ሦስት መቶ ሺህ ከእዛ የእጅ ደግሞ ሁለት መቶ ሺህ ብለዋል። ግን የአንገት አስር ግራም ቢሆን ነው የእጅ ግምትሽ አልተሳካም። ለማንኛውም አሁን ላይ ያለ አንቺ፣ አሁን የዛሬ አመት የዛሬ ስድስት ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው፣ ግን ደግሞ እንደዛ አይደለም። በጣም ከባዱ የወርቅ ዋጋ ሁለቱን የጨረሰው ወደ አራት መቶ ሀያ ሺህ ብር ነው አንድ ላይ ማለት ነው። አራት መቶ ሀያ ሺህ ማለት ይሄ ምናምን ማለት፣ ዲዛይን የማሰራት መብት አለሽ። በጣም ነው በጣም በቅርስነት ደስ ያለሽ ነገር ብቻ።

ማለት ታርቋ? የምሬ ነው። ግን ታርቋል አይደለ? ያው ለድራማው ማለት ነው። ታርቋል ወይ አልታረቁም? ማለት በቃ አሁን ሎርማን ሰው ሆነዋል ማለት ነው። በኋላ ደግሞ እሩታይ እኔ ይቅራል አልኩ ምናም እንዳትዪ አደራሽን። የምሬ ነው። በቃ ታረቁ። እያችኛን እዛት ከፈለገች እዛት፣ በስ በስ፣ እዛው ከጫታ ሙጋ ማለት ነው። ተዋቸው። እነሱ አሁን እዚህ ውስጥ ራሱ አላስገቡም ደስ የሚል ነገር ማለት ነው። ምክንያቱም

ቅቤ ከተቀባ በኋላ ነዋ መኪና የገዛው ቅቤ ከተቀባ በኋላ መኪና ገዛ ቅቤ ከተቀባ በኋላ ወርቅ ተገዛ ስለዚህ ቅቤው ማለት ነው የአብርሽን ጭንቅላት ቀይሮታል ቤተሰብ ምን ይመስላችኋል ምክንያቱም አናቱ እንዲ እንደዚህ በቃ ለሩታ ጥሩ ነገር እያሰበ ነው ቅቤው ሰርቶላታል ሩታ የኔ አስተዋይ ማለት ነው ቅቤውን ተቀባሽ በኋላ አብርሃም ይኸው ወደ ራስሽ መጣ ገባሽ አይደለ ጭንቅላቱ ተቀየረ ማይንዱ ተቀየረ እ መኪና ገዛ ወርቅ ገዛ ያልነውን የእኛን እራሱ አልሰማም ነበር አሁን ቅቤ ከተቀበ በኋላ አስታወለ ከዛ መኪና መግዛትም ጀመረ ከዛ በኋላ ደግሞ ወርቅም ገዛ ማለት ነው ገባቸው አደለ ስለዚህ ቅቤ ጥሩ ነው ተቀቡ ወንዶች ተቀቡ ጭንቅላት የሌላቸው ወንዶች ወይም ደግሞ ባለትዳር ሆናችሁ ሌላ ሴትን የምታስቡ ወንዶች ቅቤ ተቀቡ ጥሩ ነው ጥሩ ነው ስቼ ምንድ የሚባረረስስ ማለት እና ለማንኛውም ፋሚሊ ቼ ላሌ ታ ሰባ ላ ሰብያሰዋል ግን የሁሉ ስሚጫጫ ሁሉ ቤት ቤተሰብ በጣም ደስ ብሎኛል ሙሉ ቪዲዮ ማየት ከፈለጋችሁ አብርሃም ቤት ገብታችሁ ማየት ትችላላችሁ ማለት ነው። ባይ ባይ።